ወዳጆች እንዴት ከረማችኋል? አለ ይሰበታችሁልኛል። እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬ ባዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ቆንጆ በአይብ የሚዘጋጅ ዳቦ ነው። በጣም እንደምትወዱ ተስፋ አደርጋለሁ። ስለዚህ እሱን እንዴት ነው ማዘጋጅ የሚለው ነገር እናያለን። እንደ ሁሉ ጊዜው ግብአታችን እናያለን። እንግዲህ ለዛሬ ለምን ሰራው ዳቦ የሚያስፈልገን ግብአት እዚህ ጋር እንደምታውቁት ዱቄት አለ ዘይት እርሾ ትንሽ ስኳርና ጨው እጠቀማለሁ። ለሊጡ ውስጡ ደግሞ ለምቀምመው ሚጥሚጣ የኢትዮጵያ የሀገራችን አይብ እና ራሴ የሰራሁት ነው። ኢትዮጵያ አይብ ስላችሁ ያመጣሁት እንዳይመስላችሁ እና እንዲሁም የሀበሻ ቅቤ እጠቀማለሁ። ስለዚህ ስራ ስጀምር የማደርገው ነገር እንደዚህ እርሾ ጨምራለሁ። እንዲሁም በቶሎ አክቲቭ እንዲያደርገው እርሾውን ስኳር እጠቀማለሁ። ከዛ በኋላ ትንሽ ውሃ፣ ለስ ያለ ውሃ ጨምሬ እርሾ ይሰራል ወይስ ማይሰራ የሚለውን ነገር አየዋለሁ። አንድ አስር ደቂቃ ጠብቄ ይሁን ትንሽ እንደዚህ እናዋህደዋለን። ታያቸዋል ይህን የሚያክል ውሃ የጨመርኩት። ስለዚህ እናደርጋለሁ፣ ሽፍ እናድርጌ አስቀምጠዋለሁ። ለነቀፋሹ አንድ አስር ደቂቃ። ከዛ በእንደዚህ አይነት መልኩ ኩፍ ሲልልን ታያቸዋል። እንደዚህ የምንፈልገውን ያክል ዱቄትን ጨምርና ሊጡን እናቦካለን ጨውና ዘይት ጨምረንበት የዱቄቱን ልክ ወይም የሁሉንም ግብአት ልክ አስቀምጥላችኋለሁ። የመጀመሪያው አስተያየት መስጫ ላይ ዛም፣ እንደዚህ አንድ ማንኪያ ጨውን እንጨምራለን። ጥቂት ውሃ እናረጋለን። እንዲሁም ዘይት እናረጋለን። በዚህ ያክል በግምት አንድ ሁለት ሾርባ ማንኪያ። ከዛም ይታያችኋል፣ ልክ እንደዚህ ሽቦ ላይ መጠምጠም ሲጀምር እናበቃለን። ከዛ ትንሽ እጃችን ላይ ዘይት እናደርግና ቅርጽ እናስይዘዋለን። ከዚህ በኋላ ስለማንፈልገው ይህንን እናውጣው፣ በደንብ በነፃነት እንዲመችል ለመስራት። ከዛም እናደርጋለን መሰላችሁ፣ እንደ ዘይት እናደርጋለን። ትንሽ ቀባቀባ እናደርገዋለን እንዳይደርቅብን። እንደዚህ አይነት መልኩ እናስቀምጠዋለን ኩፍ እንዲል ይህ ሁል ቀን ዳቦ ስንጋገር የምናረገው ሂደት ነው። ፕላስቲክ ላለማዋከል ቀድም የሸፈንበትን ላስቲክ እናመጣና እንደገና ሽፍን እናረጋለን። ታያችኋል በእንደዚህ አይነት መልኩ ከሸፈንም በኋላ ሙቀት እንዲያገኝ እንደዚህ የማር ቤታችንን ፎጣ አልብሰን እናስቀምጠዋለን። ከዛ እናረጋለን መሰላችሁ ሊጡ ኮፍ ሲልልን በእንደዚህ አይነት መልኩ ታያችኋል ኦልሞስት እቃው ሞልቶታል እንዳይንሸራተትብን መዳመጫችን ስር ይሄንን ፎጣ እናደርግና በመቀጠል ትንሽ ዱቄት ወስደን ሊጡ እንዳይዝብን መዳመጫችን ላይ ለስነስነስ እናደርጋለን። ሊጡን ለመከፋፈል ያህል ነው እንደዚህ የምናደርገው። ይኸው እጅ ላይ አድርጌ ያለው በተሻለ መጠን እኩል እኩል አድርገን እንከፋፍለዋለን ሊጡን። ሊጡ ልል ያለ ስለሆነ በደንብ ዱቄት የሚያስፈልጋችሁ ያስፈልጋችሁ ይታያችኋል እንደ ትንንሽዬ ሞዘሬላ የምታክል ቆራ ቆራርጠን አዘጋጅተናል። ስለዚህ እሱን እዚህ ውስጥ እንጨምረዋለን እንዳይደርቅብን ምክንያቱም በየተራ ስለምንሰራ አንዳንድ ሰው እየዳመጥን የምንሰራው ለዛ እንዳይደርቅብን እናስቀምጠዋለን። እንዳይያያዝብን ዱቄት ብናደርግበት የተሻለ ነው። እጃችሁ ላይ ስት አድበለብሉ አነስ ያለ ከመሰላችሁ እንደዚህ ከሌላው ሊጥ ላይ፣ በዛ ያለ ከመሰላችሁ ላይ ቀነስ አድርጋችሁ ማስታከል ትችላላችሁ። የሚቀጥለው ስራችን ምንድን መሰላችሁ? እዚህ ጋር እንደምታየው ቅድም ያሳያችሁን ቂቤ እንደዚህ ቅልጥ ብሏል። በኩሽናችን ሙቀት የቀለጠው እሳት ላይ አላረኩትም፣ ምክንያቱም እንዳይቅለጠለጥብኝ ሊጡ ላይ ሳደርገው። ከዛ እዚህ ቂቤ ውስጥ ምንፈልገውን ያክል እንደጌጣ እንጨምራለን። እኔ ለምሳሌ አንድ የስኳር ማንኪያ ወይም የሻይ ማንኪያ ከግማሽ የጨመርኩትኝ፣ እናማስለዋለን። ከዛ ያዘጋጀ ነው አይብ ላይ እንጨምረዋለን። አይቡ በደንብ አድርጋችሁ ውሃ ይወጣለት መሆን መቻል አለበት። ፍርፍር ያለ ቆንጆ ውህድ የሚሰጣችሁ እንደዚህ አይነት መልኩ በደንብ ልውስ እናደርገዋለን። አስፈላጊ ከሆነ እንደ አስፈላጊነቱ አይተን የቀረውን ቂቤና ሚጥሚጣን እንጨምራለን። ሁሉንም በደንብ አድርገን እናዋህደዋለን። ግማሹ አይብ ቂቤ ያለው ግማሽ አይብ ቄቤ ሌለው ወይም የሚጣ ሌለው እንደ ስለማንፈልግ ይታያቸው። በእንደዚህ አይነት መልኩ አንድ አይነት ከለርስ ከሚሰጠን ድረስ በደንብ አድርገን ካዋሃድ ነው በኋላ አሁን ተመልሰን ወደ ሊጣችን እንሄዳለን። እሱ ወደ ጎ እናደርግና ሊጣችን እንዳመጣለን። መዳመጫችንን ትንሽ ዱቄት እነሰንስበታለን እንዳይዝብን በእንደዚህ አይነት መልኩ ለመቀመጥ እናደርገዋለን። በእጃችሁ እራሱ ሳብሳ ብታረጉት ትችላላችሁ። ግድ አለን መዳመጫ እኔ መጀመሪያው ላሳያችሁ ብዬ ነው። ከዛ ምን እናደርጋለን አይባችን እንጨምራለን ይችላል እንደዚህ በደንብ እናዳርሳለን፣ ሁሉም ቦታ እዛ ጥቅልል እናደርጋለን። እንደዚህ ጥቅልል አድርገን እዚህ ጋር ዝግት፣ እዚህ ጋር እንደዚህ ዝግት፣ በእንደዚህ አይነት መልኩ እዛ ድምድም ስናደርገው እንደዚህ አይነት ዳቦ ይሰጠናል። እሱን ወስደን እዚህ ጋር እናስቀምጣለን። በቃ ሁሉንም በእንደዚህ አይነት መልኩ ሰርተን እንጨርሳለን። አንድ ደግሞ በእጅ አድርጌ ላሳያችሁ። ለምሳሌ ምሳቃ ውስጥ የሚገባ ከፈለጋችሁ አነስ ማድረግ ትችላላችሁ። ታያችኋል። እንደዚህ ከያዘባችሁ ዱቄታችሁን አሰሳሰስ እያደረጋችሁ እንዳይጠባበቅ እንዳይጣበቅ ማድረግ። ከዛ አይባችሁ እናደርጋለን። እንደቅድሙ ሲነፋ አይቡ ይበታትናል። ስለዚህ ብዙ እንዳትቸጋገሩ እንደዚህ እናደርጋለን። ከዛ እንደቅድሙ ቁንጥጥ ቁንጥጥ ስታደርጉት ይያዘላቸዋል። እንደዚህ መቆንጠጥ ማለት እንደዚህ። በዛ ድምድም እናደርገዋለን። እንደዚህ አይነት ተጠቀለለ ዳቦ እናገኛለን። እረስቸው ስቀምሶ። አሁን አይቡን ጨው የለው፣ የቂጣው ጨው ብቻ ነው። እሱ ደግሞ በቂ አይደለም፣ አይቡ ባዶ ስለሆነ። ስለዚህ ትንሽዬ ጨው እንደዚህ እናደርጋለን። እንዳትረሱ፣ እንዳንተም እንደኔ ምንም እንኳን ዳቦ ጨው ቢኖረው ውስጡ ደግሞ ጨው ያስፈልጎል፣ አይደለም ትንሽዬ፣ ሳይበዛ በትንሹ እንደዚህ ካረጋችሁ አሪፍ ነው። አሁን ይበቋል። በጣም ትንሽ ነው ያደረኩትኝ እንደዚህ በትንሹ ብታረጉ በጣም አሪፍ ነው። ስለዚህ አሁን ስራችን እንቀጥላለን። ጨውን ያስቆመን እንደዚህ በእጃችን እናደርጋለን። አይባችን እናደርጋለን። በተቻለ መጠን መዳመጫው ላይ እንዳይንጠባጠብባችሁ አድርጎ አለብለዛ ምንድን ነው ከሌጡ ጋር ንክትክት ነው የሚልባችሁ ጥምልል ጥምልል ጥምልል መጨረሻ ላይ ሌጧን ቆንጠጥ ቁንጥጥ ስታርጓት ትያያዛለች? አሁን እናረጋለን መሰላችሁ። እዚህ ጋር እንደምታዩት የእንቁላሉ ቢጫው ክፍል ነው ያለኝ ታያችኋል። ከዛ አንድ የሾርባ ማንኪያ የሚያክል ትንሽዬ ተጨምርበታለሁ። እንደዚህ በደንብ አርጌ ቀላቅለዋለሁ። ከዛ ዳቦውን ከላይ እቀባዋለሁ። ማለት በእነዚያን መልኩ ቀብተን ከጨረስን በኋላ እዚህ ጋር ትንሽ ጥቁር አዝሙድ አለ። ይሄ እንደ ፍላጎታችሁ ነው። እንደዚህ ብታረጉበት ግን በጣም አሪፍ ነው። ከፈለጋችሁ ደግሞ ሰሊጥን ማድረግ ትችላላችሁ። ያ ለማድረግ ምንም ነገር ትችላላችሁ። እንደምትወዱት ቃና ብትጠቀሙ ግን በጣም አሪፍ ነው። ሰሊጥም አሪፍ ነው። ጥቁር አዝሙድም በጣም በጣም ቆንጆ ነገር ነው። ሳይበዛ እንደዚህ ካረግን በኋላ ወደ ኦቭናችን እንጨምረዋለን። እንደዚያ ያው በእንደዚህ አይነት መልኩ አብስየዋለሁ። ይሰማችኋል፣ ድምፁ ድርቅ ያለ ነው ከላይ። ውስጡ ደግሞ ምን እንደሚመስል ትንሽ በረድ ይበልና ከፍቼ ቀምሼ ደግሞ ነግራችኋለሁ። አሁን ደግሞ ውስጡን እናየዋለን። ትኩስ ነው፣ ግን ትኩስ ነው። ትኩስ ነው አዎ እንደሚፈንድ እንደሚጥም ከጀርባ ነው ሆኖ እንደበሰለ ከትኩስነቱ በቀር የመጨረሻ በጣም ነው የሚጣፍጠው። አይቡ ራሱ ባይኖረው የቂጣውና ቂቤ ብቻ ራሱ ተደርጎ ቢጋገር ያ መጨረሻ የሚጥመውሽ ከጥቁር አዝሙድ ቃና ጋር ሱፐር። ላሳያችሁ ሌሎቹን ታይቷል። አይቡ እንዴት እንደሆነ ውስጡ እንዴት እንደተቀመጠ። እንደዚህ ክፍት ያለ አይብ ያለው ቆንጆ ሀገርኛ። ለኬተሪንግ ብትሰሩት በትንሹ በትንሹ አርጋችሁ የሚሆን ስራ ቦታ ይዛችሁ ብትሄዱ ልትመገቡት የምትችሉት ትምህርት ቤት ብትቋጥሩላቸው ደርሻችሁ። ከዚህ ባነሰ መልኩ አድርጋችሁ ብትሰሩት ለትምህርት ቤት ሊሆን የሚችል በምትፈልጉት ሰዓት አውጣችሁ ልትመገቡት የምትችሉት አይት ነገር ነው የሆነ ቅቤው ምናምን ያን ያህል የሚጠቃቀስ ነገር ስለሌለው የሚነካካ ነገር አይደለም። በቃ ዳቦ ውስጥ ነው ያለው። ስለዚህ እንደዚህ ስለዚ ዳቦ ሰርታሽ ትልቁ የመጨረሻ ሳይነካ ሳይነካኩ ሻ ጠንቀቅ ብለው ሊበሉት የሚችሉት አይነት ዳቦ ነው እና የሆነ ቶልሳላችሁ ሁላችሁም ብትሰሩት ብጹም ሀበሽኛ የሆነ ቃና ነው ያለው። እንደምትወዱት በጣም እርግጠኛ ነን። ስሩና ሞክሩ፣ ትወዱታላችሁ። በተረፈ እንግዲህ ለዛሬ የነበረኝ ቪዲዮ ይህን ይመስል ነበረ። አዲስ ሆናችሁ ቻናል ይቻላል ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ የሰራሁትን ደግሞ ካደነቃችሁ እንደ ሁል ጊዜው በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ።